በመቶዎች የሚቆጠሩ የአሜሪካ ኮንግረስ ተወካዮች፣ የህግ አማካሪዎች፣ የአምነስቲ ኢንተርናሽናል ተወካዮች፣ አምባሳደሮች፣ የቢዝነስ ሰዎች እንዲሁም የኢትዮ አሜሪካን ማህበረሰብ ተወካዮች ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ በመገኘት የኢትዮጵያን የሰብአዊ መብት አያያዝ በተመለከተ ገለጻ ተደርጎላቸዋል። መድረኩን የከፈቱት አምባሳደር ግርማ ብሩ መድረኩ የተዘጋጀው በአንዳንድ የኮንግረስ አባላት እንዲሁም በሰብአዊ መብት ተከራካሪ ቡድኖች የኢትዮጵያን የሰብአዊ መብት አያያዝ በተመለከተ ለሚቀርበው ጥያቄና ስጋት ትክክለኛ ግንዛቤ ለማስጨበጥ ነው ብለዋል። በውይይቱ ላይ የተገኙት የኢትዮጵያ የሰብአዊ መብት ኮሚሽን ኮሚሽነር ዶክተር አዲሱ ገብሩ እግዚአብሔር የኢትዮጵያ የሰብአዊ መብት ኮሚሽን ገለልተኛ አካል መሆኑን ገልጸው ከጥቂት ወራት በፊት በኢትዮጵያ አንዳንድ አካባቢዎች በነበረው ውከትና ብጥብጥ የጠፋውን ሰው ህይወት በራሱ ተነሳሽነት ያደረገውን ምርመራ ለኢፌድሬ ሕዝብ ተወካዮች ምክር ቤት ማቅረቡን ገልጸው መንግስት ራሱ ተጠያቂ እንዲሆን የተደረገበት ሁኔታ መፈጠሩንም ተናግረዋል። ከጥቂት አስርት ዓመታት በፊት የኢትዮጵያ የሰብአዊ መብት ጉዳይ ስልጣን ያላቸውና ባለሀብቶች የሚያገኙት ብቻ ነበር። አብዛኛው ማህበረሰብ ግን የሰብአዊ መብት ድንጋጌዎች ሳይከበሩለት ነው የቆየው። አሁን ግን ይህ አስተሳሰብ እየተቀየረ ነው። ማንም ሰው በእድሜ በጾታው በማህበራዊና በኢኮኖሚ ደረጃው ሳቢያ የሰብአዊ መብት ጥሰት ሰለባ አይሆንም። አሁን ሰብአዊ መብትን ማክበር ከኢኮኖሚ ፖለቲካዊና ማህበራዊ ልማት በፊት ቅድሚያ ሊሰጥ የሚገባ ጉዳይ መሆኑ ግንዛቤ እየተወሰደ ነው። በሁሉም ብሔር ብሔረሰቦች መካከል ሰላማዊ ግንኙነት እንዲኖር ለሚሰራው ስራም ቁልፉ ሰብአዊ መብትን ማክበር መሆኑን ከመግባባት ላይ ተደርሷል። በኢትዮጵያ ውስጥ አሁን የሰብአዊ መብት አያያዝን በተመለከተ በተግባር እየታየ ያለ ሁኔታ ከቃል እጅግ የበረታ ነው። በቀጥታ በመንግስት በኩል በማለፍና ገብቶ በማጣራት እንዲሁም የኢትዮጵያ ሰብአዊ መብት ኮሚሽን ድረገጽን በመከታተል መረጃን ማግኘት ትችላላችሁ ብለዋል ኮሚሽነሩ ለተሳታፊዎች። እንዲሁም ስለ ኢትዮጵያ የሰብአዊ መብት ኮሚሽን ገለልተኝነት፣ ስለ እስረኞች አያያዝ፣ በቅርቡ በሀገሪቱ አንዳንድ አካባቢዎች አጋጥሞ ስለነበረው ረብሻና ብጥብጥ ከተሳታፊዎች ለቀረበላቸው ጥያቄ ማብራሪያ ሰጥተዋል። ከውይይቱ በኋላ ያገኘናቸው የአሜሪካ የፖለቲካና ኢኮኖሚ ተንታኝ ሚስተር ሎረንስ ፍሪማን ስለ መድረኩ ሲናገሩ በመድረኩ ሁሉም ጉዳዮች በግልጽ ለውይይት ቀርበዋል። በኢትዮጵያ ያሉ ችግሮችም በሚገባ ተነስተዋል። በኢትዮጵያ እየተመዘገበ ያለው የኢኮኖሚ እድገት የሰብአዊ መብት ችግሮችን ለመፍታት ቁልፍ ጉዳይ እንደሆነም ተግባብተናል። እኔ እንደገባኝ ከሆነ ኢትዮጵያ በዚህ ረገድ ወደፊት ለመሄድ ብዙ ጥረት እያደረገች ነው። በግንባታ ዘርፎችም ሆነ በሌሎች መስኮች ስርዓት ወጣቶች እንዲሳተፉ በማድረግ የችግር መንስኤ የሆኑትን ጉዳዮች እየፈታች ነው። ፕሮፌሰር ኤፍሬም ይስሐቅ በበኩላቸው የእነዚህ አይነት መድረኮች ጠቀሜታን አላቸው፣ በማለት አስተያየታቸውን ሰጥተዋል። አሁን ዶክተር አዲሱ ዛሬ እዚህ ቀርበው ከዚህ ከዩመን ራይት ምንድን ነው የሰብአዊ መብት ድርጅቶች ብዙዎች እዚህ ነበሩ። ቅድም ይህንን ስናገሩ ጥያቄዎቹም በድፍረት ነበር። ጥያቄዎቹም ግልጽ ነበሩ። የእሳቸውን መልስ በእውነቱ ግልጽ ነበር። ጥሩ ነው መወያየቱ፣ ጥሩ ነው ሳንወያይ መፈራረድ ጥሩ አይደለም። ንጋት በቃና ዋሽንግተን ዲሲ